እኔ እውነታችሁን እኮ ነው። ዛሬ ደግሞ ሳዩ የሆነ ቪዲዮ አይቼ ሳውኩኝ፣ የማምናቸው ሳውኩኝ። መጀመሪያ አንቺን ባገኝሽ እገልሻለሁ፣ አንቺና እኔ ብንገሬ እገልሻለሁ። ዛሬ ደግሞ ተጣመመች ልጅቷ፣ ፊቷ ልክ አይደለም ሰርጀሪ። እኔ እኮ ማርያምን እንድጠፋ አልፈልግም ትላለች። ደግሞ ጤነኛ እኮ አይደለችም። እኔ ሊያን በጣም ነው መወዳት፣ ጋይስ በጣም ነው ሊያን መወዳት። ፊንገርን ነው እኔማ ምጸየፋት እንጂ ሊያን ወዳታለሁ። እኔ በሊያ ጊዜ በሸነና የተደረግኩ በበሸነና የተንበሸበሽኩ ሰው ነኝ። እኔ ሊያን ሞቼ ነው መወዳት ያቺ አክባሪ ሊያ ያቺ ሊያ ስለ እኔ ያደነቀችኝ፣ ስለ ሰውነቴ ያደነቀችኝ፣ ስለ መልክ ያደነቀች፣ ስለ ቪዮኤ የመሰከረች፣ ስለ ሀይለኝነቴ ስለ ራሴን እንዴት አድርጌ ራሴን እንደምጠብቅ ያቺ ሊያን በጣም ነው መወዳት መስክራልኛለች የአሁኗ ፊንገር ግን፣ ካበደች በኋላ ቅናት ምቀኝነት ከተለከፈች በኋላ የመጣ ነው እና ይሆነ የተረገመች እኮ ነው ያደገችው። አረ ተዋት። ዩዘር ስማ፣ ምን ሰው ሰው ልጅ እንዴት በጠዋት ሁሌ ነገር ሲነዛ እነዚህ ይውላል። እኔ አሁን ካያችሁኝ አልፎ አልፎ ነው የምመልሰው። እግዚአብሔርን ትናንትና ሁን ገብቼ ራሴን ጨዋታን የተጫወትኩትኝ ከትናንት ወዲያ

የቀረውን በአካል ስንገናኝ ያለችውን በተግባር ስትፈጽመው ለሱ መልስ መልሳለሁ። እና ውዶቼ እኔ ባስመሰል እኮ ውዴ፣ እንዳንቺ እያስመሰልኩ አይደለም። ቤቴ ላይ ሜምበር ሆነሽ አስመሳይ ያለሽ አስመሳይት ለምትከታ ያለሽ ታዲያ ፎሎዌ ነሽ፣ ፎሎዌ አድርገሽ እኔ የማስመሰል አይንቺ ሰውን ሳልጎዳ እያስመሰልኩ በቀጠል መልካም ነው። ሰውን ሳልጎዳ እና እሱን ኤኒዌይስ፣ እናንተ ሰዎች በቃ እኮ ተስፋ ቆረጥኩ እኮ ፍራግመንቴን እንሞላ ይሆን አንሞላውም? ሀያ አንድ ገባውኝ። ሀያ ላይ ከሆንኩኝ እይ፣ ሰዓቱ አስራ ስድስት ምንድን ነው የለወጠው? አስራ ስድስት ደቂቃ ይቀረኛል። እስኪ ጋይስ፣ ጋላክሲ እንሙላ እረተዋት

አሁን እኔ ስትሳደቡ ማለት ነው፣ መልእክት ስታስተላልፉ የሚሰማችሁ ወገን መኖር አለበት፣ አይደል? የሚቀበላችሁ ሰው መኖር አለበት። ሶሻል ሚዲያ ላይ እኔ ወጥቼ የሆነ ሀሳቤን ሳንጸባረቅ፣ የሆነ ነገር ስሸጥ የሚገዛኝ ሰው ያስፈልጋል። ተጣመመኝ ስትል የተጣመመችውን ይፖስቱላታል። ባለጌ፣ ተሳዳቢ፣ አሳዳጊ የበደላት ስትል እሷ ብልግናዋንና አሳዳጊ የበደለዋን ስድቧን እንዳለ ይዘረግፉላታል። ፖለቲካ ታወራለች ስትል ፖለቲካ የምታወራባትን አሁን ባለፈው እኔ ለእሷ ተሸማቀቁ ጎጃም ጠልናት ትለኛለች። እንዳለ ኮመንቱን አይታችኋታል። እኔ ጎጃሜ ነኝ ወዳታለሁ፣ አንቺ ምን አርገሽልን እያሉ ሲሰድቡ አከረሙ። ለሁሉም መልስ ስላላት በየኮመንቱ በየሶሻል ሚዲያው እሷ ነ ምትራክስበት። ስለዛ እኔ ምን ዳ መጣብኝ ከዚች ቦርኩ ጋር ሲሰዳደም ሙሉ እና ቤት ታሰደበችሽ ምናምን የመልስ ምትባትሉ መልካም ነው። አመሰግናለሁ። ዋን ቲንክ ዩ ሶ ማች ጋይስ፣ አመስግኑልኝ። እንዳው በዚህ ሰዓት የሚሰጡኝን አመስግኑልኝ ዮ ጋይስ። አቀባል የፐርሙ ሰማሽ ይልኛል። ተመልከቷቸው። እኔ በቃ ይህን ስር አታምጡልኝ። ሰማው በቃ ፐርም አታውቅም እሷ እያችሁ። እናንተ አሁን እኔ ፐርም ብዬ ሳወራ አስተዳደጋችሁን ነው የሚያሳየው ለምን ፐርሜ ፀጉር የሚጠቀሙትን እንደሆነ ታውቃላችሁ። የእሷ ደግሞ አስተዳደጓን ያሳየችው ፐርም ስል ስፐርም ነው ያለችው ብላ ባደገችበት በኖረችበት። የሰውን ልጅ ማንነቱን ለምን ሆንክ ብላችሁ አትጠይቁትም። ተረዳችሁኝ? ማንነቷን ያሳየቻችሁ፣ ታዲያ ምን ታደርጋላችሁ? እኔ አሁን ፐርም ፀጉርሽ ከርዳዳ ነው ብላ ኮመንት ለሰጠችሁ ነው አይደለ? የኔ ፐርማ በተፈጥሮ ሉጫ ነው። አንቺ ፐርም ብጠጭም ፀጉርሽ ሉጫ አይሆንም ነው ያልኳት። እንግዲህ እንኳን ብትቀቢ ያለን ብጠጭም ፐርም ሉጫ አይሆንም ነው ያልኳት። እሷ ግን እስፐርም ብላ ነበበችው። ያ ምንድን ነው? አሚን ብላ ተናገረች። ያ ምንድነው? አስተዳደጓ ነው። ከመጎርጎር፣ ከአልጋ፣ ከዳቦ፣ ከሴክስ ከሙማ አትወጣም። አያችሁ፣ ወሬ ወሉ ከሙሙ አይወጣም። ዛሬው የምታወራው ቁም ነገር አድርጋው ስለሞተችው ያቺ ልጅ ስለታረደችዋ ብታወራ አንድ ቀን መልካም ሰራች ይባላል። አደለ እሷ ግን እሙሙ ማስጠበብ ደረጃ። እኔ እንደ እሷ ወርጅ እኮ መሰዳደብ አያቅተኝም። ያንቺ ሙሙ አይደለም በዶክተር በበያጅ ራሱ አይስተካከልም ማለት እችላለሁ። ወርጅ ወርጅ ከእሷ እኩል በወርድ ማለት ነው። በአንጣሪ ራሱ ተቀጥቅጦ አይመለስም ማለት እችላለሁ። እንደ እሷ አልወርድም ብዬ ነው እንጂ አዎ እንደ ላሜራ ቢቀጠቀጥ እራሱ አይመለስም ወደ ቦታው ማለት እችላለሁ። ምን አስባለኝ ብዬ ነው። አልውረድባት ብዬ ነው። እግዚአብሔር እጋይዝ ከእሷ ብመላለስ አስጨሳት አለው፣ አስጨሳት አለሁ። እሷ ማናደጃ መንገድ ማለት ነው። ፊንገር ያለችውና ሊያ ያለችውን እያመጣችሁ መፖሰት ነው። ታጨሷታላችሁ እንደ ቴቴ። በቃ አንቺ እኮ ቤታይ ከዚህ በላይ ማለት እችላለሁኝ ከዚህ በላይ ማለት እችላለሁ እንዴ! ያፌ ባለጌ ነው፣ ልናገር ብል ባለጌ ነው፣ ማርያምን። ያንችን አሁን እሙ ማስጠበብ ተጀመረ፣ ስትል ያንችን ከማስጠበብ ይልቅ የጠፋ እቃውን አውጥቶ መፈለግ ይቀላል ብላት። አስቡት እንግዲህ ያንችን ከማስጠበብ ስንት የጠፋ እቃዎችን እያወጡ በየቦታቸው ማስረከብ ይቀላል። ማለት አላቃታይም። ብዙ ነገር የምትናገሩት ነገር አለ እና እኔ አፌን አላበላሽም። ኤኒዌይስ ጋይስ በዚሁ እንዝጋው ሺ ፕሊስ። ረሷን የማውራት አልፈልግም። መቤቴን እንዲህ ያለችኝ ጋይስ። እንደዚህ ማርያም እንደዚህ በቃ እንደዚህ ላይ ያለች ግዳ። ስሞትላችሁ ስለ ሷ ሴትዮ እዚህ ላይ አምጥታችሁ አትጻፉ፣ እሺ። ስሞትላችሁ ምትወዱኝ ከሆነ ወይኔ ዋንን አመስግኑልኝ። ዋን ቴንክ ዩ ሶ ማች ኔ ውድ። እሺ፣ በጣም ነው ማመሰግነው። ዋንዬ፣ በጣም ነው ማመሰግነው። ቴንክ ዩ ውድ። ዋንን አመስግኑልኝ፣ እሺ። ውብሸት፣ አሁን ውብሸት አታሽቃብሽ። ማለት ተፍራግመንቴን እስኪሙላልኝ ወሬውን ተውና ወሬው ይደርሳል። ጋይስ ፍራግመንቴ ሙሉልኝ። አስራ ስድስት አስራ አምስት ነው። አስራ አራት ደቂቃ ነው የቀረኝ። እንሞክር እስኪ ጋይስ እንሞክር፣ አትሊስት እንሞክር፣ ውዶቼ እንሞክር። ቤታ ምን አልገባኝም። ውዶቼ ፍራግመንቴን እንሙላ። ቤታ ታደክሙኛል፣ ማሮች እግዚአብሔርን ደክሞኛል። ትኩሳት ለቆብኛል ማርያምን። እሺ፣ ዋንት እኔ ኮ መል እነዚህ መልእክት ኮ እንዲ ኮመንት ኮ አልዋልታ ስለሚያመጡልኝ ነው ኮ እኔም አፌንም አልዘጋው እንጂ ኮ እኔ እግዚአብሔር ምስክሬ ነው የምትወዱኝ ኮን አጻፉልኝ። ስለዚህ ሴትዮ በቃ ከዚህ በላይ ምን ምን እንደራረግ ንገሪኝ፣ መረካከስ፣ መሰዳደብ፣ መወራረድ፣ እስከጥጋየን። ከዚህ በኋላ ምን ላድርጋት ጋይስ? ምን ላድርጋት እስኪ ንገሪኝ። ከዚህ በላይ በቃ በአካል ተገናኝቶ እኮ መቀጣቀጥ ነው እንጂ ሌላ ምንም የለም፣ እና ፕሊስ አታምጡልኝ። በቃ በእግዚአብሔር ርስ ማምታረቁ እኔ አይ ይቡቴ እስኪ ዝም ልበል ጋይስ እስኪ እን- አስር ደቂቃ አለን። አስር ደቂቃ አለን ጋይስ ቢያንስ እንኳን ፐርሰንቱ እናስተካክለው። አስር ደቂቃ አለን። ኧረ ሁለት አንበሳ ሁለት አንበሳ ነው የሚጠይቀው ግን እሱን መሙላት ስለማንችል ሁለት አንበሳ ጋይስ ማምጣት ስለማንችል፣ ለምንድን ነው የምናደርገው? ፐርሰንቱን ወደ ነገ እንኳን ነገ እንኳን እንትንባለል። ፐርሰንቱን ወደ አንድ እናምጣው ጋይስ፣ ወደ አንድ ፐርሰንት እናምጣው። አንድ ፍራግመንት እንኳን እንትንማልባንችን። እሺ ሰነድ ጋይስ ወደ አንድ እናምጣው። ቴንኪ ውዶች፣ ያመሰግናለሁ። እሺ ፍራግመንቴ ማስተካከል እንኳን ባንችል ፐርሰንቱን ወደ አንድ እናምጣው። ዘጠኝ ደቂቃ አለኝ። ዘጠኝ ደቂቃ አለኝ ጋይ፣ ዘጠኝ ደቂቃ አለኝ። ወይኔ እናቴ፣ ደስ ሲላችሁ። አለ እኔማ አንዳንዴ እሷን የምትመስለኝ መታ የምትጽፈው ተዊ። በማርያም ቲንክ ዩ ሶ ማች። አመስግኑልኝ ሁሉንም። እሺ ወደ አንድ እናምጣው ፐርሰንቱን በዘጠኝ ደቂቃ ውስጥ ከቻልን ማለት ነው። ወይ ትኩስ አለቀቀብኝ። የመንዝ ወርቅ ቲንክ ዩ ሶ ማች የመንዝ ወርቅ በጣም ነው ውዴ ማመሰግነው ቲንክ ዩ ቲንክ ዩ ቲንክ የመንዝ ወርቅ እግዚአብሔር ያክብረለኝ ቲንክ ዩ ጋይስ ሌሎቻችሁም ሌሎቻችሁም ቲሞክ እናድርገው እንተጋገዝ ሀያ ፐርሰንት ደርሰናል ሀያ አንድ ነበርን ሀያ ፐርሰንት ደርሰናል ጋይስ ሀያ ፐርሰንት ደርሰናል ስምንት ደቂቃ ይቀረናል እሺ ውዶቼ ኖ ኖ ሰኑ ኖ ሰልሳ ሁለት አንበሳ ስለማልሞላ ለፍራግመንቱ ሳይሆን የምንጫወተው ፐርሰንቴን አንድ ላይ ለማምጣት እንጫወት። ከዛ ነገ እንኳን እንትን ይልልኛል ይስተካከልልኛል። ወዲያው እንዲሞላ አደርገዋለሁ።

ወይ እዚህ ውስጥ ሰራተኛ የሚፈልግ ካለ አዋሩኝ። እስኪ ሰኒን አዋሯት። ሰራተኛ የምትፈልጉ ሰዎች ስራ ፈልገ ነው ምስለኝ። ቴንኪ ዩ አመሰግናለሁ ጋይስ። ሌሎቻችሁም ስንት ወደ ስንት ፐርሰንት መጣን? ቆይ ሊሆን አቅለሸለሸኝ። ግን አዎ ጋድ እኒር ጋይ ሰባት ደቂቃ አለን። ሰባት ደቂቃ አለን። ሰባት ደቂቃ አለን። እንተጋገዝ። ሰባት ደቂቃ አለን ውዶቼ። ሰባት ደቂቃ አለን። የምትሰጡ እግዚአብሔር ስጣችሁ። አሜን። እኔ እኮ ለእኔ ለእኔ የምታመሰግኑልኝ ነገር እኮ ነው የሚገርመኝ። ለእኔ የምታመሰግኑት ነገር ውዶቼ ጋላክሲ ጋላክሲ እንተባበር ጋላክሲ ባይሆን ችግር የለውም። ለእንትን ስለሆነ ያላችሁን ጋይስ ለምን መሰላችሁ እንትን ያልኩትኝ ዛሬ አልተጫወትኩ ማጌም ትናንትና ማታደ ከዲቦራ ጋር ሪፍሬሽ ካረገ በኋላ ነው የተጫወትኩት። ከትናንት ወዲያ የቤተክርስቲያን ስላልተጫወትኩም ዳስዋይ እንትን ያለብኝ ሶስት ቀን በትክክል ስላሰጫው ግን፣ ይስተካከላል። ዛሬ ትንሽ ከሄድንበት ነገ አስተካክለዋለሁ። እኒድ ጋይሰ፣ እኒድ እኒድ እኒድ። ስምንት ደቂቃ ነው ይቀረን? ስምንት ነው። ስንት ደቂቃ ነው ይቀረን? ስንት ደቂቃ ነው ይቀረን? ማሮቼ፣ ጌመር ራሱ አንድ ጌመር የለም። ሁሉ ተያይዘዋል፣ ተያይዘዋል። ምንጉር ነው ስድስት ደቂቃ አይ ምንም አልደርስም ባካቹ፣ ይቅር እንዴ በስደይ በስድስት ደቂቃ ውስጥ ኪን ባይ ሚ ፕሊዝ ቴንኪዩ። ሰኒዬ ባረገልኝ። ቅድም እኮ ሶስት ሺህ ነበረ ማሮቼ። ወይኒ ወይኒ በጌም በተጫወት ደከመኝ እንጂ ሀምሳ ሰባት ሺህ አያችሁ አይደለ? ትንሽ ቆይቼ ብመጣ ሀምሳ ሰባት ሺህ ደረሰ። ሰባሊና ለገድስት ወይኔ ከጥፍሬ ጀምሮ ነው ሚካኤልን የደነገጥኩትኝ። ይሄ ነብር እንደው እንዴት ነው ቆሌ የሚገፈው? ወይኔ አመስግኑልኝ የእኔ ውድ ቴንኪው፣ በጣም ነው የማመሰግነው። ክርስቶስን ቆሌን እን ገፈፍከው። ቴንክዩ ሶ ማች ቴንክ ዩ ጋይስ። መቤቴን እንዴት ውስጤ ድንግጥ እንዳለ ዛሬ ደግሞ እንቅልፍ አለብኝ። አመስግኑልኝ እረበናትን አውጣ እንተባለ ጊዜ አመስግኑልኝ። እግዚአብሔር ስጥ በጣም ንሽም አመሰግነው። እግዚአብሔር ያክብርልኝ ወይ እናቴ። ውዶቼ እንሂድ፣ እንሂድ፣ እንሂድ፣ እንሂድ፣ እንሂድ። ክርስቶስን የእውነት ኔ ደነገጥኩትኝ። ሁሌ ይሄ ነብር ሲሰጠኝ ቆሌ ግፍፍ ይላል። አራት ደቂቃ አለን። አራት ደቂቃ አለን። አስራ ስድስት ደርሰናል። አስራ ስድስት ፐርሰንት ደርሰናል ጋይስ። አራት ደቂቃ አለን አራት ደቂቃለን አርባ ሁለት ሺ ኮይን እንኳን በአራት ደቂቃ ውስጥ መሙላት ባንችል ማለት ነው ውዶቼ፣ በአራት ደቂቃ ውስጥ አርባ ሁለት ሺ ኮይን መሙላት ባንችል እንኳን ፐርሰንቱ እናስተካክለው ውዶቼ፣ ተስፋ እንቁረጥ። አራት ደቂቃለን፣ አራት ደቂቃለን። ይሄ ተአምር ነው። በአራት ደቂቃማ ከሞላው አራት ደቂቃለን፣ እንተባበር ውዶቼ። አይኑ ሁሌ እንደማስጨንቃችሁ ግን አምሰሪ ይድል ወይኔ ጋይ ወይኔ ቴንክ ወይኔ ጌታ ጋይስ፣ እሱ ብቻ ነው። ሌሎቻችሁም እንተባበር፣ ብንተባበር እንደርሳለን። ሰላሳ ዘጠኝ አዎ ማይ ጋር ሰላሳ ዘጠኝ እንደረስኩኝ ጋይስ፣ አራት ደቂቃ አለን። ሰላሳ ዘጠኝ ደርሻለሁ። ሰላሳ ዘጠኝ ደርሻለሁ። ሰላሳ ዘጠኝ ደርሻለሁ ጋይስ። ኧረ ተውትኝ ተውትኝ፣ አንበሳው ቀርቶ በጽድቁ ቀርቶ በኩነኔው። ውዶቼ እንተባበር። ስንት ፐርሰንት ቀረኝ እናንተ? አይኔ ራሱ በትክክል አልከፍታለኝ። እንደው በስመ አብ አስራ አምስት ፐርሰንት ላይ ደርሻለሁ ውዶቼ። ሰላሳ ዘጠኝ ሺህ ኮይን ይቀረኛል። ኮይኑን እንኳን ባልሞላ ፐርሰንቱ እናስተካከል። ሌላ ከዋን ውጭ ሌሎቻችሁ ሰፖርት አድርጉኝ እና እንደራረግ እንደራ- ምን አለ አላየትኝ። ሆን ምን ጻፈ? አግዚ፣ ባንኪ ሳይዘጋ አግዝ። ባለፈው ራስ እኮ አንበሳኔ ሰጠኝ፣ መድሀኒዐለምን እኔ ጌታ። እስኪ ዋንን እናግዘው ውዶቼ እናግዘው፣ ብት ባንኩ ሳይዘጋ መድሀኒዐለም፣ ጭራሽ ባንኩ ሳይዘጋ ማለት ጀመርኩ እንደሚሻለኝ። እንተጋገዝ ጋይስ። ውይ ሁለት ደቂቃ ቀረኝ፣ አርባ ሺህ ኮይን ረብስ፣ ማሞል ደንፈስ ቅዱስ ይኔ ውድ ከሰርክብኝ ከሰርክብኝ ከሰርክብኝ አርባ ሺ ኮይን ሆነ። እንኳን ሊያግዙ ቀርቶ ቲክቶክ እራሱ የውጦ ዝም የሆነ ቻይና በቃ እየዋጠ ጸጥ ነው የሚለው ምን ተሻለን? ዋጥ ነው የሚያደርገው አሁን ሰላስተ ነበር፣ አርባ ሞላ ሰከንድ። ሁለት ደቂቃ ነው የቀረኝ፣ ሁለት ደቂቃ ነው የቀረኝ። አንዳም ይሶኬ በቃ ቲንክ፣ እኔ ወደ አመሰግናለሁ። ምንም ታምር የለንም። ለምን አን ሺ ኮይን ከት አመጣለሁ? ወጥቶቺ አፖለቲ ውስጥ አርባ ሺ ኮይን ምን የተረገመ ነው! ማርያም ብስማ ቲክቶክ እንዴት እንዳትጠላኝ። አሁንስ አሁን የሚጨመረው ቴንክ ዩ የመንዝ ወርቅ ቴንክ ዩ ሶ ማች እኔ ውድ አመሰግናለሁ ቴንክ ዩ ቦታ ይተካ አመስግኑልኝ እስኪ ውዶች ሰላሳ ዘጠኝ ሆነ። እንግዲህ ይታያችሁ ሰላሳ ዘጠኝ ይሄ ሁሉ ተሰጠው፣ ምንጉድ ነው በፈጣሪ ስም ገይስ አይ ቲንክ አንድ ደቂቃ ነው የቀረን ሪፍሬሽ ሊያረግ አሁን። እንዴት ነው መሳ ሰላሳ ዘጠኝ ነው አይደል የቀረኝ ኮይን። ሰላሳ ዘጠኝ ኮይን ቢሞላልኝ ማለት ነው አንድ ፍራግመንት ጌን አረጋለሁ ማለት ነው። ካልሆነ ግን እዛው ላይ ነው የምቀመጠው አንድ ደቂቃ ቀረኝ። ስላሴዎቹ ውዬ ሺ ኢትስ ኦኬ ውዶቼ፣ ነገ ነገ አንድ ፍራግመንት እንጨምራለን። ቀን ላይ መጥቼ ቀን ላይ ጫወትና ማታ ላይ በዚህ ሰዓት መተን ሞላዋለን። የሺ ቴንኪው ሶማች ማች ውዴ፣ በቃ በቃ በቃ ትስጡኝ፣ አታባክን ውዶቼ፣ ያዙትኝ በቃ ሰላሳ ስምንት ሺ ኮይን ሞላ። በቃ በቃ በቃ ውዶቹ፣ ቴንኪው ሶማች፣ አመሰግናለሁ። እንዳታባክኑ ምንም ነገር። ዜሮ ዜሮ አለ፣ ዜሮ ዜሮ አለ። ሪፍረሽ አደረጋ ሪፍሬሽ አርጉ አወዶቼ፣ ቴንክ ዩ ሶ ማች በጣም ነው ማመሰግነው። ሺ ኔማሮች ቢያንስ አስራ አምስት ፐርሰንት እስከ አንድ ፐርሰንት ባደርገው ደስ ይለኛል። ግን ጌመር የለም፣ ጌመር አንድ ጌመር ቢኖር እጫወት ነበረ። ማንም ሰው የለም። ቲክቶክ ላይ ምን ሆኖ ነው? ግን የሚጫወቱ ሰዎች በደህናቸው ነው። አቤልማ ሰው ይዟል። ደግሞ እሱ በፎቶ አይጫወትልኝም። ምን ሆኖ ነው ዛሬ? እንዳለ ጌመሮች በሰላም ነው? ወዶቼ ተይዘው ነው? ተይዘዋል። ሆናታ ነው።